ለገኝ ነው ከፌዴራልም ከከንቲባ ጽህፈት ቤት በአመት ውስጥ በጣም ብዙ ጊዜ አስረውኛል። ደጋግሞ ደጋግሞ እንደምታቁ፣ አሁን ደግሞ ባንኬን አገዱ፣ በአየር መንገድ አገዱኝ። ባንክ ላይ ደግሞ ሁለት ሚሊዮን ብር ነበር የውርስ ያገኘሁት ብር ከነገና ቤት ደግሞ ታውቃላችሁ፣ በቪዲዮ አሳይቻቸዋለሁ። አስር ሚሊዮን ብር የሚያወጣ ቤት ወስደውብኛል። አራት መቶ ካሬ ሜትር አስራ ስድስት ክፍል የዛሬ ሁለት ዓመት አሳይቻቸዋለሁ። በቪዲዮ ዶክመንት አለ፣ መረጃ አለ። እንግዲህ ብዙ ብዙ ነገር አራታ ጮኸው። እሱ ነገር ስትረስ ላይ ነው እንዴ ቋጣ ጮኸው። እኔ ላይ ብቻ ሳይሆን ለምን ለምን ብለው እየጠየቁ ነው። ለምን ብለው እየጠየቁ ነው። መንግስት በዘር ላይ የተንጠለጠለ መንግስት ሆናል። በቃ ባጭሩ በዘር ላይ የተንጠለጠለ መንግስት ነው። እኔ ላይ ብቻ አይደለም። ነፃነት አተናል። በየቀበሌው በየክፍለ ከተማ በየቢሮ ስንሄድ ከዘርጋ የተገናኘ የአድሚኒስትሬሽን ስርዓት ነው ያዋቀረው። በዚህ ምክንያት ምንም ነገር መስራት አልችልም፣ ራሳችን ማስተናገድ አልችልም። ስለዚህ ሁላችንም ዝም የምንለው ነገር አይደለም። ከዚህ በኋላ ሁላችንም ልንታገል ይገባል። መታገላግለብን አብዝቶታል። ስለዚህ እኔ ራሱ ሌላ ስርዓት መስረት እፈልጋለሁ፣ የፖለቲካ ስርዓት ሁሉንም ያማከለ አንተ ስለምን ችግር አይደርስብህማ። እኔ ምን ላድርግ እንዴ? ብዙ ነገር ነው። እኔ እኔ እኮ የተወሰደብኝ ነገር ብዙ ነገር ነው። ጉቺ የርሻማ ላይ 5000 ካሬ ነው። ጉቺ ቤት ታለኝ የምላባ ጉቺ ነው። ይሄ ሁሉ አስለቀመኝ ከምን ጉቺ ነው። ይቅርታ ቤቴ ቁጭ ብሎ ልቅም እያደረገ ጉቺ ምናችን ነው የሚመሳሰለው? ከዛች ዳፍን ተማሪ ጊት ጋር ቅልፌና ጥራትጅ እያስለመንኩ፣ ጭራሽ ጉጪ አምስት ሺህ ነው። ጋይስ የቀረው አምስት ሺህ ሙሉለት፣ አምስት ሺህ ብቻ እኔ ለሱ ልለም። ጌታ እንዲሁ አምስት ሺህ ስጡት እስኪ። እየተፈራረጣቸው አይኖ አጭበርባሪ ሊሆን ይችላል። ቅድማውን አዳነቻ በቤን በህልሜ ፈረስ ብያት አሰሩኝ፣ አለ እኔ በህይወት ዘመኔ ሰብቻ ላቅም በህልም ሰው ሲታይ የሚታሰር አበቃል የአሁኑ መቼም ከእስር ቤት አትወጣም። አስረግቼም ነገር ጭራሽ በአደባባይ ፈረስና ውሻ ናቸው። እኔ ፋራ መሰልኳቸው እንዴ? በጫካ መልጣለሁ። ካልሆነ ፋኑን እቀላቀላለሁ። ካልሆነ ሌላእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእእ የሚቀበሉ ካሉ ራሱ ፋኑ አይደለው እንዴ ፋኑ ነው ወይ የፈረደበት አማራ ወደ እኛ ደግሞ ተጋብለን እሸቅል መቼ ለነገሩ ነው እኛ ጅሎች እኛ ጅሎች ጉጂ ቤት አማራ ትሸቅላለህ እኔ ቤት አማራ ትሸቅላለህ አስራ አምስት ሺህ ስር ቅጥ ታደርጋለህ እኛማ እንሰጣለን እኮ እየበተንን ያለ ነው በእኛ ስንል ነግርህ ጭራሽ ብሎ ብሎ ደግሞ እኔ ፋኑ አይደለው ወይ ጉድ ሸቅልብን ይሁን መቼስኛ መሸካ ያለን ስጡት፣ ውዶች አምስት ሺ እንደምንም ፈርዶብን እኮ አማራው ያለ ሁሉ ይሰጠዋል። ስጡት። ድአዲስ ፖለቲካ ነው መሰረተው። አዲስ ፖለቲካ ደራሽ ደግሞ ሌላ ፖለቲካ ትመርስ ትመሰረታለ አዲስ ምርት፣ አዲስ አዲስ ሁሉንም ያማከለ ማለት ሁሉንም ብሄር እና ሁሉንም ክልል ኦነግ ወይ ምናምን ተቀላቀል እያሉ ነው። ደቡቦችንም ያማከለ ደቡብ ኢትዮጵያንም ያማከለ አማራንም ያማከለ ጉራጌውንም ያማከለ ሁሉንም ያማከለ ትግል ነው መፍጠር የምፈልገው እታገላለሁ። ከዚ ጋር ሃይማኖት ማ ሊታገለው ሁለቱንም ጎን ለጎን እኔ ግን ፈራውል ነገ ነገ እስር ቤት ውስጥ ድምፁን ውለት እንዳይባል እኔ ፈራውልክ እኔ ፈርቼለት አለው ጋይስ ቲሆ ቲዲኤፍን ተቀላቀል እያሉ ነው። እዚህ ጋ ወይ ኦነግ ወይ ቲዲኤፍን ወይ አንዱን ተቀላቀል እያሉ፣ አረ ሁሉንም ያማከለ ነው። እኔ ሁሉንም ኢትዮጵያ ያማከለ ትግል ነው የማቋቋመው። ከፈለጋችሁ ወደኛ መጣችሁ አንድ ትግል መፍጠር እንችላለን። እኔ ለሱ ፈራውለት ጋይስ፣ እኔማስ እኔ ችግር የለብኝም። እኔ ግን ለአንተ ፈራው፣ ፍቅር ሲዝም አንተ ግን ምን ማትሆንም። እንደ ልብ እያወራን ነው ያለው። ማንንም አልፈራም። እኔ በመሀላቸው ነው እየሄድኩ ያሉት። ሁሌም በመሀላቸው አያገኙኝ። ለምሳሌ ስለማልፈራ አያገኙኝም። ምፈራ ቢሆን ያገኙኛል። አልፈራቸው ማለት ነው። እኔ ውዶቼ፣ እኔ የለውበትም። እኔ ተው ብዬ ዋለው ቤታዬ ገዳ ፋረቹ እንዳትሉ ሰክሮ ነው። አልሰከርኩም፣ አልጠጣውም አለ በሉሽ ባርኩት እሺ፣ 300 የሚሰጠው አለ። 300 ቢያንስ ጋይ 16000 አስገቡት ወይ ማደራችን ነው ዛሬ 16000 አስገቡት። ጋይስ ራስታም ጥሎ ከዳክ ክራስታም ይመስለኛል፣ የመንግስት አባለው መሰለኝ። ስትከስበት ትቶክ ሄደ ራስታም ራስታ ካለክ እስኪ ሦስት መቶ ስጠው ውዴ። አይ ቲንክ ሄደ የእሱም የመንግስት አባል ሄደ፣ ትቶህ ሄደ። እንዲህ ስትል ስትለምን እኮ ሁሉን ያማከለ አድርገህ ነው መለመን ያለብህ። ለምን አማርጠህም እኮ አይሆንም፣ ፍቅር ሲዝም። ሁሉንም ቅልቅል አድርገህ ነው መለመን ያለብህ ስትለምን። ገባህ ተኛ እንደበቁሙ በስልክ እየነገሩት እያስጠነቀቁት ነው መሰለኝ። ወይ ጉዱ ፈላ ዘንድሮ። አንድ ሰውዬ ፍቅር ሲዝም ሰላም ሰላም፣ እየሰማኝ ነው እንዴ ማለ። በመሀል ይወስዳል። እየዞር ጭራሽ ነፍስህን ማመን አቆምክ። እየዞርክ እያየ ነው ንፋ አሁን እሺ እስከ ሀያ ሺ ልገፋ ነው ወይንስ በቃ ምን ላይ ነው? ውስጥ የሚነግርህ ውስጥ ምንድን ነው የሚነግርህ? በቃ ይበቃኛል፣ አመሰግናለሁ። ቤታየው በእውነት እግዚአብሔር ይስጥልኝ፣ ተባረክልኝ፣ ሰላም ይብዛ፣ አመሰግናለሁ፣ ይበቃኛል። እርግጠኛ ነው፣ በቃ እርግጠኛ ነው፣ በቃ እርግጠኛ ነው። በቃ በጣም ነው የማምሰግንሽ፣ በጣም ወድሻለሁ። አካውንቱ ጋይ ብሏል። አካውንቱን ጠይቂ መትሩኝ። አካውንቱ ታግቶበታል፣ ታግዶበታል። እና ግን እና ግን የሰው አካውንት አለው። አዎ የሰው አካውንት መላክ ይችላል የሌላ ሰው። እውነትህን ነው። እስኪ ማርያምን በል አንተ እውነትህን ነው። አውቀህ ነው፣ ያ እግዚአብሔርን የእውነቴን ነው። እኔ ሜክሲኮ ጋር ቪዲዮ አሁን መጨረሻ የሰራሁት ቪዲዮ እያባሩኝ ነው ብዬሽ፣ ሜክሲኮ ጋር ሆኜ የሰራሁት ቪዲዮ አለ፣ እዩት። ሜክሲኮ ጋር ሆኜ በእውነት እዩት። አሁን መጨረሻ የሰራሁት ቪዲዮ አለ፣ ሶስት ጊዜ አሁን መጨረሻ፣ አሁን ከ- ከሶስት ቀን በፊት ሰላም አክቹዋሊ፣ ሰላም አክቹዋሊ ሰው ሁሉ ኮመንት ምን እያለ እንደሆነ ታውቃለህ? ነብይ የማይከበርበት ሀገር ላይ ነው ያለ ነው። ፍትክ ለፍቅረት ሲዝም እያሉ ነው እንዳለ ኮመንት ላይ ያራራች ነው የምር ነው። አንዳንዶች ግን በቃ እንግዲህ እግዚአብሔር ይረግ። አሜን። አመሰግናለሁ። ቤታየው ደናውኝ ሁላችሁንም አመሰግናቸዋለሁ። መልካም ጊዜ ይሆንላችሁ። አመስግናቸው ሌላ ሀገር ግን እንደ ውጭም ቤት የልመና ቤት እንዳታረግብኞሽ እኔውም ለራሱ እየተሳቀኩ ነው የምለምንባት